ሀይሚን መጣላት ምናምን አልፈልግም አይደል፣ እሷን ላለመለያየት ስል አሁን ከእሷ ጋር ላለመቀያ አሁን ከእሷ ጋር የሚያጣላኝን ሰው ሁሉ ታውቃለህ እንዴት ኢግኖር አድርጌ በቃ እንደምተው እኔ ህይወት ላይ እንኳን ሆኖ፣ ግን ከሀይሚ ጋር ጥሩ እንዳለው የሚፈልግ ሰው ካለ አልሰማሁም። ገብቷል። ወደፊት ከወደፊት ከጓደኛ ጋር አለም ሌላ ላይፍ ልመራ የምችለው ባይዘዌ ማለት ነው። ትላንትና ብርኬ በዛች ሞመንት፣ በዛች ሰዓት ማለት ነው፣ ምንም ቢያደርግ፣ ምንም ቢናገር አይፈረድበትም። ቢካዝ አንደኛ ፍቅረኛው ነው አፈቅራት አለው ወዳት አለው ያለው ፍቅረኛው ነው። ለመቀማት የተነሳው ፍቅረኛው ነው። ለማለያት ተነሳው ይሄ ልጅ። ሁለተኛ ነገር ኦዲየንስን፣ በማያቀው እሱም በማያቀው ፋይል ነው እያስፈራራው የነበረው እስካሁን ድረስ ማለት ነው። አሁን ብሩክ በሁለት አጣብቅኝ ውስጥ ነው የገባው፣ በሁለት አጣብቅኝ ውስጥ ማለት ነው። ሀይሚ ደግሞ በእሷ እንደማይደራደር ታቃለች፣ እንደሚጣላም ታቃለች። እንዲጣሉ ይሄ እንደሚፈጠር አታቅሙ ወይ እያለችው ነበረ። እናንተ ግን ምንድነው የማትረጋጋው? ምንድነው የምትጮኸው? ምናምን እያላችሁ ነው እንዴ? በሚስቱ ነው ወንድ ልጅ? በሚስቱና በሀገሩ ድርድር አያውቅም። ሌላ ደግሞ እንደ ራሳችሁ ትኖራላችሁ እንጂ እንደ ጎረቤታችሁ አትኖርም አደለ ሶሲ? ዳኒን እንደዚያ አይነት መልስ መለሰችለት ማለት ሀይሚም ተከትላ ብሩኬን እንደዚህ ትመልስለታለች ማለት አደለም። ምክንያቱም እነሱ የሚተዋወቁት በመከባበር ሪስፔክት በመደራረግ ነው። ግን ደግሞ ይሄንን ድራማ እንደሆነ ብሩኬ ያቅም ብሩኬ የለበትም። ድራማ እያደረጉት ያሉት ማናቸው? ሀይሚና ዳኒ ናቸው። ሜቢ የድራማው መጨረሻ ደርሰዋል ብዬ አስባለሁኝ። ምክንያቱም ይሄንን ቪዲዮ በደንብ ይዩት። የሆነ ነገር ነግረዋለች። እንደዚያ ሲጣሉ የሆነ ነገር ስትነግረው ነው እንትን ቀዝቀዝ ያለው ማለት ነው፣ ዳኒ ማለት ነው። ሶ ትእዛዝ ከበላይ ይልሃል። ሰላም ሰላም፣ ጤና ይስጥልኝ ውዴ ሰኒ ቤተሰቦች፣ እንደምን አደራችሁ፣ እንደምን አረፍዳችሁ፣ እንደምን ቆያችሁልኝ ሰላማችሁ እያላችሁበት ብዙ ትበልልኝ እድናችሁ። ያው እንግዲህ በሳቅነ ጀመርኩትና አስቀውኝ ነው እና የትላንትና በነገራችን ላይ ያስቃልም፣ ያበሳጫልም፣ ያስፈራልም ማለት ነው እና ድራማው እንደሆነ ብሩኬ ያቅም እናቱን ገድሏል እኮ ትላንትና። እና ታገስኩሽ ታገስኩ እያሉ ነው ሁለቱም፣ እየተግባቡ አይደለም። ሀይሚ የታገሰችው በምንድን ነው? ብሩኬ የታገዛት በምንድን ነው? ብሩኬ የታገዛት ያው ፊክስ ለማድረግ ነው። እሷ ደግሞ ፊክስ ያለማድረጓ እሷ ማወቅ የምትፈልገው ነገር አለ። ከበቂ በላይ አግኝታለች ብዬ አስባለሁኝ። እሱ ንጹህ እንደሆነ ምንም እንዳላደረገ እኮ በቀደም እኳ አረጋግጧል፣ ዳኒ ቤት የሄደ ጊዜ ማለት ነው። አሁን የድራማው መጨረሻው ደርሷል ብዬ አስባለሁኝ። ምክንያቱም ይሄ ኩርንችት ፍሪደም ሰጥታኛለች እያለ ነው። እና እስቲል ነው አልገባውም፣ ብሩክ ማለት ነው። ድራማ እንደሆነ የምሬ ነው ምላቸው፣ አልገባውም። እነሱ ድራማ እየሰሩ ነው እናም በእሷ እንደማይደራደር ታውቃለች። ቅመሟ በሀይሚ የእውነት እንደማይደራደር ታውቃለች። እንጣላሉ ለምን ጥራሀው ፈርታ ነበረ። እና እንደዛ ወድጃታለው ሲል ራሱ እሷም ደንግጣለች። ግን ደግሞ የሁለታቸው በጣም በጣም የእሷ ተከትሎ ነው እሱ እያወራ ያለው የምሬ ነው። እናንተ ስቴፕ ባይ ስቴፕ ተከታትሏቸው ይዋቸው ማለት ነው ሁለታቸውም ማለት ነው እና አንደኛው አንደኛው ብርኪ እልህ ውስጥ ለመክተት ነው ሁለተኛ ሶስትና ለማናደድ ወይስ ለማስቀነት እኔ እንጃ ብቻ እንደዛ በሉት እንዴት እውነት ድራማ አይደለም ትላላችሁ እንዴት እውነት ሊሆን ይችላል ማለት አሁን ባለፈው ሚስትህን ፍቅረኛሽን ሄጅና ጠይቂው አንደኛ ፍቅረኛ እያለው እያወቀች ሀይሚ እንዴት እሱን ሊያፈቅራት ትፈቅድለታለች? አማርኛው ራሱ ጠፋኝ። ማርያምን እና ተረዱት። የእውነት ይሄ ድራማ ነው፣ እውነት አይደለም። በቃ በአጭሩ እውነት አይደለም። ምክንያቱም የመጡበትን ወይ ምንም ጭራሽ እውነትን ማይሆን ነገር ስለሆነ ማለት ነው። እንዲህ ጭራሽ ጉፋን ነው እንዲህ ፍቅር በአንድ የዘዋቸው በአንድ የሚተዋቸው ጉፋን ነው። ከአንተ ጋራ ጨርሼ ነው ዳኒ ከሄድኩኝ ስትል፣ እንዲህ የሴት ልጅ የሱቅ አይደለችም እኮ ወይም ቲሸርት አይደለችም። እንዲህ እንዴት ነው የምትሄደው? እንደዛ እንዴት ለቋት፣ ያውም ፍቅረኛ ያለው ሰውዬ እንዴት ትሄዳለች እዛ? ይሄ የትክክል ድራማ አይደለም ብላችሁ ታስባላችሁ። ድራማ ነው፣ የምር ድራማ ነው። እየቀጧቸው ነው፣ እየተበቀሏቸው ነው ማለት ነው። ሶ አሁን የድራማ መጨረሻው ሜቢ ደርሷል ብዬ ስባለውኝ ይሄን ነገር የእውነት በጊዜው ፊክስ ማድረግ አለብሽ፣ ቅመሟ እያደረ። በዚሁ ከቀጠላችሁ የምር ሌላ ነገር እንዳይፈጠር ማለት ብዙ በፍቅረኛሞች የመጣ እኮ ብዙ ነገር እያየን አደል ሚዲያ ላይ እና ይህንን እንዳይፈጠር ቅመሟ በጊዜው ፊክስ አርጊው፣ አቁሙት የድራማችሁ ትምህርት ቢኖረው የእውነት ብትቀጥሉ ታሪፍ ነበረ። እንደባለፈው አሁን ቲክቶክ ላይ የሰራችሁትን ማለት ነው፣ ትንሽዬም ቢሆን የእውነት በጣም ትምህርት ነበረው። በጣም ማለት ነው። እንደዚህ አይነት ድራማ ብትሰሩ የእውነት በቃ በጉጉት በናፍቆት ነበረ ምንጠብቃችሁ። ይሄ የወረደ በአንድ ርዕስ ብቻ አንድ ሳምንት ትዊክ ኦልሞስት ሊሞላው ነው አይደለ? በአንድ ርዕስ ይዛችሁ ስትሄዱ የእናንተም ለህሊናችሁ፣ እኔ እንጃ ምን አይነት ኮንቨርቴብል እንደሰጣችሁ አላቅም። አሁን እናንተም አሁን ከእግዚአብሔር ነው ግብ ግብ እያዛችሁ ያለው። ሰው እያጠፋል አይደለ? አትፍጦ ደግሞ ይቅርታ ይጠይቃል። እናንተ ደግሞ ይቅርታን አልቀበልም እያላችሁ ነው። ሰ ከእግዚአብሔር ነው ግብ ግብ የያዛችሁት። ምክንያቱም እግዚአብሔር ይቅርባ አይደለም እያላችሁ ነው በተዘዋዋሪ ማለት ነው። ሶ እናንተም እንትን ውስጥ እግዚአብሔር እንዳያዝንባችሁ በጊዜ አቆሞት። በቃ ይህ ድራማው ያስጠላል፣ ይደብራል፣ ያብሳጫል እና ቅመምዬ ባክሽ ይበቃል። ከዚህ በላይ መሄድ የለብሽም። የእውነት ከዚህ በላይ መሄድ የለብሽም ብዬ ነው ማስበው። ከበቂ በላይ እሱ እንዴት እንደሚወድሽ ታቂ ያለሽ እኮ በአንቺ ምንም እንደማይደራደር ታቂ ያለሽ አደለም ኦዲየንስ ይሄንን ማንም ማሳየት አይጠበቅብሽም። ሰው እኮ በልቡ ነው እንጂ በውጩ አይደለም፣ አይደለ እናንተ ፍቅራችሁ ራሳችሁ ደብቃችሁን የያዛችሁት በተግባር ደግሞ እየኖራችሁት ነው። ለሌሎቹ ምሳሌ እየሆናችሁ ነበረ፣ በሁሉም ነገር ማለት ነው። በሁሉም ነገር በመከባበር ሰውን እንዴት ረስፔክት እንደምታደርጉ ከራሳችሁ አልፎ ሌላው ማደግ የምትፈልጉ የሰው ቻናል ሄዳችሁ ስታሳድጉ ስትከፍቱ ቤቱ ሄዳችሁ ቪዲዮ ስትሰሩ እያየን ነበረ። አሁን ምን ያንን ነገር የት ሄደ እና ይህንን ድራማ የእውነት ምንም እያስተማረ ምንም ነገር እያስጨበጠው አይደለም። እንትን ነው ቂም ነው እያስተረፋችሁ ያላችሁት ወደነሱ በዛ በኩል እየተበጣበጠ ነው። ሁለት ቦታ ተከፍሎ ይሄ እንደዚህ ሲሆን እናንተ ያስደስታችኋል ኦዲየንስ ሁለት ቦታ በዛ ላይ ቤተሰብ እየተዘቀዘቀ ነው አባት እናት እየተዘቀዘቁ ነው እንዲ እረ ተው ማርያምን ተው ይበቃል እና ይበቃል ብዬ አስባለሁኝ እናንተም የእውነት በጤናችሁ ነው ብዬ አላስብም ጨረቃዎቹ እረ በስመ አብ እረ ጸበል ግቡ በጤናቸው አይደለም እንዲ የተባላችሁን አሰሙ